እንግዲህ ባዩሽ ከእስር ቤት ወጣች። ወይዘሮ ሜላትና ባዩሽ ቀንደኛ ጠላት ሆነዋል። አሁን ከእስር ቤት ስትወጣ የመጀመሪያ ፋይሉን የማጥፋት ስራ ነው የምትሰራው ባዩሽ። ነገር ግን ወይዘሮ ሜላትም አሁን እየተከታተለቻት እንደሆነ ምንም ጥርጥር የለውም። እናም ደግሞ መስፍን እያንዳንዱ የባዩሽን እንቅስቃሴ ሳታውቅ ለመከታተል ዝግጁ ሆኗል ግን ደግሞ ወይዘሮ ሜላት በግልጽ መጋፈጥ ነው የምትፈልገው አሁን ሁለቱ ቀንድ ጥላት ሆነው ይገኛሉ ማን ወደየት የሚለውን አብረን የምናየው ይሆናል አሁን ባዩሸ ማንም ሊችላት አይችልም ምክንያቱም ቁርጠኛ ሆና ተነስታለች። እና በቃሉም ከሷ ጎን እንደሆነ ግን እሷን ማን ነው የሚበቀላት እሷን ደግሞ በቃሉ የሚፈልገው ንብረት በራሱ ማድረግ ስለሚፈልግ የወይዘሮ ሜላትን ድርጅት በራሷ ለማዞር እየጣረች ትገኛለች። እሱም እንደዛው ከዚህ ውጭ እንጂ የማደርግሽን እኔ ያሳይሻለሁ እያለ እንግዲህ ይገኛል። ለጊዜ ወይዘሮ ሜላት እስር ቤት ሄዳ ጠይቃት ነበረ። እስር ቤት ሄዳ ምግብ ገበዤልሽ መጥቻለሁ ስትልም እኔ ምን ሞኝ ነው ያንቺን ምግብ ምበላው አለቻት። እናም እውነት እኔ ምንም አላደርግሽም እዚህ እስር ቤት አንዳንቺ ምግብ የተመረዘ አንጥቼ እምጎዳ አይደለም፣ ግን ከዚህ በሰላም እንድትወጪ እንከባከብሻለሁ አለቻት። ኮ ለምን ስትልም ገንዘቤን ለመውሰድ እየጣርሽ እንደሆነ በደንባ ቃለው ስትል ገንዘብ ገንዘብሽን ብቻ ሳይሆን መስፍንን ነው አለቻት። መስፍንን ምን ስትልም፣ ጥላት ሄደች። ሰላም ውድና የተከበራችሁ የቢኒዳና ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ኖላዊ ቀጣይ ፓርት ይዘመተናል ወይዘሮ ባዩሽ እና እንዲሁም ወይዘሮ ሜላት ምንድነው ወደፊት የሚሆኑት የሚለውን አብረን ምና ይሆናል። ወይዘሮ ባዩሸ አሁን ጥላቶቿን አንድ በአንድ ለማሳደድ ቆርጣ ተነስታለች። ነገር ግን ቢሆንም ምንም አይነት ለውጥ የማይኖርበት ምክንያት ይኖር ይሆናል። ከፖሊሶቹ ዛሬ ብትወጣም ፖሊሶቹ ላይ ዝታ ነው። ነገር ግን እሷን የሚያጠቃት ሚስጥረኛዋ በቃሉ ነው። ከእስር ቤት ውጭ እንጂ የማደርገውን እኔ አውቃለሁ እያለ ነው። እርግብ ገድሏታል ወይስ ደግሞ ትኖራለች የሚለው እርግብ ከተገኘች የወይዘሮ ባዩሽን ወንጀል ዝግ ዝግ አርጋ ለፖሊስ እንደምትሰጥ ምንም ጥርጥር የለውም። ስለዚህ እርግብን አስወግዳት ብላለች። እናም በቃሉ ደግሞ አስወገድኳት ነው ያለው። እውነት እርግብ ተይዛለች ወይስ የበቃሉ ሰዎች ይዘዋታል ወይስ ገለዋታል የሚለው ነገር ወደፊት የምናየው ይሆናል። ወይዘሮ ሜላት እስር ቤት ሄዳ ባዩሽን ጠየቀቻት። እርሷም ስትጠይቃት ምንድነው የምትፈልጊው በማለትም እኔ አንቺን ምግብ ጀልሽ መጥቻለሁ ልሰር ልጠይቅሽ ስትላት፣ እንዴት አለች አንቺ እኮ ለምን እያቀለርሽ ነው ሜላት አለች የምንቀልድ ነው እኔ አላቀልድም የምሬን ነው አለች። አሁን ልቅስ ምግብን ይዤልሽ መጥቻለሁ። መስፍን ያቀብልሻል አለቻት። እኔ አንቺ ምግብ ምበላ ምን ሞኝ ነው ስትልም፣ እንዴ ምን ችግር አለው? ይኸውልሽ፣ እኔና አንቺ ምን እንደምታስቢ አውቃለሁ፣ በደንብ እንታዋወቃለን አለቻት። አንቺ ምንን አታውቂኝም ማለት ነው። አሁን ወደፊት ከዚህ ወተሽ ምን ያክል ጦርነት እንደሚከፈት አብረን የምናየ ይሆናል አለቻት። ወይዘሮ ሜላት ባዩሽም አይሽ አታቂኝም የምልሽ ለዚህ ነው፣ አንቺኔን አታቂኝም። ገንዘቤን እንደምትወስጂ ገንዘቤን ለመማጠጥ እንደሆነ ድርጅቴን ለመዝረፍ እንደሆነ በደንብ አቃለሁ። ስለዚህ አሁን ወደፊት በግልጽ ጠብቅሻ አለሁ ብላ ወይዘሮ ሜላትም ነገረቻት። እርሷም ደግሞ አይ አሁን ገንዘብችን፣ ሳይሆን መስፍንን ነው አለቻት። ምን ማለት ነው ባዩሽ? ምንድነው መስፍንን ስትለትም ስትላትም መስፍንን ብላጥላ ስለሄደ በጣም ተናደደች። እንዴት መስፍንን ማለት ምን ልታደርግ ነው? እያለች ትገኛለች። እንግዲህ መስፍንም ወይዘሮ ባዩሽን እየተከታተለ መረጃዋን አውጥቶ ለፖሊስ እንደሚሰጥባት ለባለቤቱ ለሜላት ግልጽ ነግሯታል። ሜላትም የጅል ሀሳብ ነው የምታስበው፣ እኔ እሷን መበቀል ፈልጋለሁ ስትወጣያለች ትገኛለች። ሀና ምን አደረገች? ሀናን ዛሬ እንግዲህ ሲጣርጋ ይዛ ያስጨነቀቻት የነበረቻት ጽዮን በምክንያት ነው እዝራን ከእዝራ ጠገብ መራቅ አለብሽ። እዝራ ማንም ቢሆን ከኔ ውጭ የማንም አይደለም፣ በማለትም ሀናን አስፈራራቻት። ምን የሆንሽ ነው ልቀቂ? ስትልም ያችም አልለቅሽም እውነታውን ካልነገርሽኝ አለቻት። እውነታ አንቺና እዝራ ፍቅር ጀምራችኋል? በማለትም ጠየቀቻት። እሷም ምን የሆንሽ ነው ጽዮን? ቢጀመርስ አዎ እውነቱን ነግሮኛል፣ በቃውን እዝራን ድማዎች ታቂ ያልሽ አይደለ? አለቻት። እገልሻለሁ ስትልም እኔ ለምፈልገው ነገር እስከ ጥግ እሄዳለሁ። ስለዚህ አርፎሽ ብትቀመጭ ነው የሚሻልሽ። ትልቅ ችግር ውስጥ እንዳትገቢ አለቻት። ሀናም ሰላምም፣ እንግዲህ እዝራን በሚገባ አስጠነቀቀችው። እህውልክ እዝራን ሀናን ከማጣ ብሞት ይሻለኛል አላት። እሷም ደግሞ ይህን ቃልህን እንዳታጥፈው አሃኒ ምንም የምታውቀው ነገር የለም ስለዚህ ይሄንን አገኘው ብለ ብትጠቀምባትና የሆነ በአንተ ምክንያት ተከፍታ ባይ እኔን አያድርገኝ ባንተ ነው በኔ እጅ ነው የምጠፋው አለችው ይቺ ልጅ ግን ጤነኛ አይደለችም እንዴ ምን የሆነች ነው በማለትም ግራ ተጋባ እሱ ያለችው ሁሉ ነው መሆን ያለበት ማለት ነው አለ የሃና እውነተኛ አፍቃሪ ማን ነው እዝራ ወይስ ደግሞ ጆሮ ነው? ጆሮ ሀናን እስከ ጥግ ድረስ ይወዳታል፣ ብዙ ነገር ሆኖላታል። እሷ ግን ለእዝራ መቼም ቢሆን ካንተ ጎን ነኝ፣ አንተን ጥዬ መኖር አልችልም ብላ ቃል ገብታለች። በሞ በእሷ ፍቅር የሚሰቃየው ጆሮ አሁን መጠጥ ውስጥ ተደብቆ ይገኛል። አንዳንዴ ከባድ ነው በእርግጥ እሷም ለጆሮ በጣም ትልቅ ቦታ አላት። ግን ደሞ እዝራ ጋር ምን እንደነካት አይታወቅም። እሷ ለራሷ ግን እኮ ለኔ የሚሆነኝ እኔን የሚወደኝ የሚያከብረኝ ጆሮ ነው። በእርግጥ እዝራን በጣም ይወደኛል፣ ያከብረኛል፣ ከማንኛቸው ልሆን በማለት የእዝራ ፍቅር አመዝኖባት ወደሱ ተገለበጠች። አሁን ግን ውስጧ ሰላም አቷል በጣም ትግራ ተጋብታለች ጽዮን እንግዲህ እዝራን አይደለም በፍቅር ይቅርና በሰላምታ የሚያየው ሴት በጣም ጥላቷ ነው ለሷ አሀናም ጋ ሰላምም ጋ እየተጣላች ትገኛለች በጣም ያሳዝናል አሁን የወደፊቱ ወደፊቱ ጦርነት የሜላትና የባዩሽ ምንድን ነው ፖሊሶቹ ጋር እንግዲህ የወይዘሮ ባዩሽ ጠበቃ በፍርድ ቤት በዋስት ትውጣ ላይ ይከራከራል ለገዛ ጥቅሙ እንደሆነ ባዩሽን አስወጥቶ እሱ እንዲጠቀሙባት እንደሆነ ወይም የጋራ ጥቅም እንዳላቸው ፖሊሶቹ ደርሰውበታል። እናም ባዩሽ ለጊዜው ብትፈታም ነገር ግን መልሳ እንደምትመጣ ሲነግሯት መቼም እዚህ እስራችሁ ያለችውን ነብር ያለያዛችሁ የወጣችሁን ነብር አትይዙም በማለትም ተከራከረቻቸው። እሱን እናያለን አሉ። ሜሮን አሁን ሁሉን ነገር ለፖሊሶቹ ትናገራለች። ሜሮን ነፃ ወጥታለች። ግን ነፃ ወተሽ አንድ ነገር ስለ ፖሊሶቹ ስለኔ ብትለፈልፊ አስወግደሻለሁ ብላ ዝታባታለች። አሁን ሜሮን ግን እርግብን የት ቦታ እንዳደረሰቻት እንዲሁም ደግሞ እርግብን አስወግዳትም እንደሆነ ለፖሊሶቹ ልትነግር ዝግጁ ሆናለች። ግን ደግሞ ባዩሽ አትምራትም። አይገርም። ባዩሽ አሁን ሁሉንም ጥላት በግልጽ ለመጋፈጥ ብትወጣም ግን ጥላቶቿ በስተዋል እስከዛሬ በድብቅ ነበር ሜላትን ስታ ስትከታተል ወይም ደግሞ ስታጠቃ የነበረው። አሁን ግን በፍጹም የምትችለው አይመስለኝም ምክንያቱም የወይዘሮ ሜላት ቤተሰቦች ሁሉም ተነስተውባታል። በጎን ደግሞ የምታምነው በቃሉ አብረው የወይዘሮ ሜላትን ድርጅት ለሁለት ለመካፈል የተዘጋጁት እሱ ራሱ ከርቶ አፈር ጉድ ይሰራታል። እና ተዝህ ውጭ እንጂ እማደርገውን እኔ ያውቃለው ባዩሽ እያለም ነበረ። ስለዚህ የትኛውን ነው የምትጋፈጠው ባዩሽ? ሜሮንን ወይስ ወይዘሮ ሜላትን እንዲሁም ደግሞ ጠበቃ እያለች አንተም እኔም ጉድ እንሆናለን እያለች የምታስፈራራው በቃሉ አሁን ትልቅ ወጥመድ ውስጥና ጥላቶቿ ውስጥ ገብታለች።